በዚህ ስራ የተገረመና የተደነቀ ማን ነው? እስኪ ታጋበዙ። ቪዲዮም ማለት ነው። ሚኪ ልቀቃት፣ አታሰቃያት፣ ልቀቃት ሚኪ። ሀይሚን ስትወስድብኝ ህልሜን ነበር የቀማኸኝ። እኔ ዛሬ ያንተን ህልም እቀማሃለሁ። ልቀቃት፣ እንዳታሰቃያት፣ ልቀቃት። ያደረጋችሁኝ እንሳ ስም እንደሚሰማኝ ታውቃለህ እና የዛሬ ፕሮግራሜ ሀይሚ ማስደሰት ነው። ሀይሚ ለእኔ አየሬ ነች። ባች ሀይሚ ምን እያረግሽ ነው? ምን እያረግኩ ይመስላል ሀይሚ? ሁሉንም ነገር ነግርሻለሁ። ህልሜን ከአንቺ ጋር ነው ያስተካከልኩት። አንቺን ይዤ ነው ወደ ላይ ከፍ ማለት የምችለው። ከየትኛውም ወንድ ጋር ላይሽ አልፈልግም። ሃይሜኔ በጣም አፈቅርሻለሁ። በጣም እንድታምንበት ፈልገው ነገር ቢኖር እሷ መቼ የሚያንታት ሆነ። ቅድሚያ ቡትቶን ቀይርሽ ነገኝ እኮ ነግሬሻለሁ ነገ መሆነውን ነገር አውርቼሻለሁ። እባክሽ እባክሽ፣ ነገ ሁሉም ነገር ይኖረኛል። እባክሽ ዛሬ

ማን ነው እንደ እኔ ግራ የተጋባ? ሀይሚና ቡራ በአዲስ ስራ መጡ ወይስ እንዴት ነው? እነሱ የሰሩት እኮ ነው የሚመስለው። የምድሬን ነው የምላችሁ። በእንደዚህ አይነት ስራ ቢመጡ በጣም ደስ ይላል። የቡራ ትወና፣ የሀይሚ ትወና በዚህ መልኩ ዛሬ እንግዲህ በሀይሚና በቡራ ነው የመጣሁት በአዲስ ስራ መጡ የሚል እንግዲህ በቲክቶክ ሰፈር በጣም እየተዘዋወረ ይገኛል እና። ሪል ፊልም የሚመስል ማለት ነው እንግዲህ በብሩክ እና በሀይሚ የተሰራ። ይሄን የሰራው ልጅ ደግሞ ሚኪ ወይም ሚኪያስ ይባላል እና እሱ ነው ሼር እያደረገ ያለው ማለት ነው። እኔ እኔ እኔ ምን ልበላችሁ ማለት ነው በቃ ሪል ፊልም ትላላችሁ በጣም በጣም እንዴት እንደገለጻት ማለት ነው፣ ሀይሚን ማለት ነው እና የምሬን ነው የምላችሁ እና እጅግ በጣም አስተማሪ እጅግ በጣም በቃ ማለት ፍቅር ማለት ምን እንደሆነ የሚያሳይ ትምህርት ነውና በእንደዚህ አይነት ስራ ሀይሚና ቡራ እሪል ቢመጡ እኔ ደስተውን አልችለውም ማለት ነው። ግን ይሄ እነሱ የሰሩት አይመስለኝም። በቲክቶክ ስፍር ነው እኔ ያየሁት። በጣም ይዘዋውራል ከትናንትም ጀምሮ እንዲሁም ሰሞኑን የተቆራረጠም ይደርሰኛል እና እጅግ በጣም ማለት ነው እና ረበስ ማ ምን አይነት ችሎታ ነው? የምሬን ነው የምላችሁ። እና ልጁን ሳላደንቀው አላልፈም። በጣም ስለዚህ ቲክቶክ ላይ የሚየገባችሁ እንዲ ፎሎ አድርጉት ማለት ነው። እና እኔ በጣም በጣም ቃል የለኝም ማለት ነው። ማለት እንዴት እንዴት አድርጎ እንደሰራው ማለት ነው። ሰላም ቤተሰብ እንዴት ናችሁ? አለ ሰላማችሁ ዛ በያላችሁበት እያልኮኝ ወዲ ቻናሌ ቤተሰቦች እንዴት ናችሁ? አለ እንግዲህ አይሚ እና ቡራ ይኸው ትናንትና አንድ ቪዲዮ ተሰርቶ ነበር እና ትናንትና እንግዲህ ሀይሚ ቦራን ፕራንክ አድርገዋለች። ቦራ እንግዲው ትናንትና ትንሽ ጨልሏል እና ያው ግን ቢሆንም እንግዲህ መጨረሻ ላይ ያው ፕራንክ መሆኑ ስለታወቀ ያው ሰላም ተፈጥሯል ማለት ነው። እኔ በጣም አልገባኛል እና በቃ ማለት ምን እንደምል ቃል የሚያጥረኝ ነገር ቢኖር ሀይሚ ትናንት ቦራን ፕራንክ አድርገዋለች። ወዲሁ ተናግራለች ፕራንክ መሆኗን ግን ከትናንት ማታ አንስቶ እስከ ዛሬ ድረስ የሀይሚ ፎቶ ተዘግዝቆ እየተረገጠች ትገኛለች። ምንድን እንደሆነ ጥፋቷ እኔ አልገባኝም። ማለት አሁን ትናንት የሰራችው ቪዲዮ ምንድን ነው? ኖርማል ነው። ለምሳሌ ስምረት አሁን ፍፄን ፕራንክ አደረገችው፣ በቃ አለቀ። ትናንትም ሀይሚ ደግሞ ቡራን ፕራንክ አደረገችው። ሰው በቃ ምንም መስራት አይቻልም ማለት ነው። አሁን ነገ ጠዋት ብሩክስ ሀይሚን ፕራንክ ሲያደርጋት እንዴት ሊኮን ነው? እንዴት ነው መስራት የሚችሉት? እንዴት ነው ማደግ የሚችሉት? ሀይሚና ቡራ ማለት በነገራችን ላይ ሀይሚና ቡራ በእኛ የምትጣሉ በእኛ ፎቶ የምትዘቀዝቁ ምክንያቱ ምን እንደሆነ አይገባንም። እኛ ራሱ ማለት ምን የዚህን ያክል ከኛ ጋር ምንድን ነው ችግራችሁ? በእኛ ከሆነ ተስማሙ። እኔና ሀይሚ አንድ ነን እንዴ! አንድ ስንሆንም መጣላት፣ ስንጣላም ትጣላላችሁ፣ ስንታረቅም ትጣላላችሁ። ከየትኛው ነው ያላችሁ? ያ ማለት በሀይሚና በቡራ ላ ሲወርድም አንድም ሲሆንም ከፎቶ መዘግዘቅ በቃ ምንም አያርፉም። እና እኔ የምር ምን እንደምል አላቅም። ብቻ አሁን ዛሬ እንግዲህ በቃ ማለት የሃይሚ ነው ፎቶ በጣም እየተዘቀዘቀ ያለውና አንች አንቺ ልጅ ግን የምር እኔ ራሱ በውስጥ አነጋገሪያት ነበር እና ምን አይነት ልጅ እንደሆነች አላቅም። በቃ እኔ እንጃ የሃይሚን ፎቶ እየመረጠች ነው መዘቀዘቅ ሁሌ። እና ችግሯ ምን እንደሆነ አላቅም። እና ቤተሰቦቼ እንግዲህ ልቦና ይስጣት። እንግዲህ ይሄንን ስራ ማለት ነው ይሄንን ስራ ሀይሚና ቦራ እንደዚህ አይነት ስራ ቢሰሩ ደስ ይላል። የምር አስተማሪ ስለሆነ ማለት ነው። በጣም ሰው በጉጉት ነው የሚጠብቀው። በቃ ፊልም በቃ ፊልም ማለት እንዴት ነው። ታስቦበት የተሰራ ነው የሚመስለው። ታስቦበት ስላችሁ ያን የአንድ ፊልም ለመስራት እኮ ሶስት ዓመት የሚፈጅባቸው አሉ ማለት አርቲስቶች። እንደዛ ይፈጅባቸዋል ሶስት ዓመት፣ ሁለት ዓመት፣ አንድ ዓመት እንደዚህና በቃ ማለት እኔ የማስታውሰው አንድ ጊዜ ማዲንጎ አፈወርቅ ታቁታላችሁ፣ ነብሱን ይማርና እሱ አንድ አልበም ለመስራት ሶስት አመት ነው የፈጀብኝ ብሎ ሰይፉ ሾው ላይ ሲናገር ኢንተርቪው ሰምቻለሁና፣ ስለዚህ ፊልም ለመስራት በቃ ረጅም ጊዜ ይወስዳል። ሶ ይሄ ልጅ ደግሞ በአጭር እንዴት ነው እንደዚህ በንደዚህ አጭር ጊዜ ውስጥ እንደዚህ አይነት ስራ መስራት ሆኔ። የምሬን ነው የምላችሁ ችሎታውን ሳላደንቀው አላልፈም ማለት ነው። ሀይሚና ቡራ በአዲስ ስራ ሊመጡ ነው የተባለ ነው እየተከሰተ ያለው ግን እንደዚህ አይነት ለወደፊት ቢሰሩ ደስ ይላል፣ በጣም አስተማሪ ስለሆነ ማለት ነው በጣም ከሚባለው በላይ ግን ደግሞ ይኸው ሌላ ሰው ነው። በቲክቶክ ሰፈር ነው ይሄ የተሰራው ማለት ነው። እና ልጁን እንግዲህ ፎሎ አድርጉት ማለት ነው። የምር በጣም አስተማሪ እና በቃ ምን ልበላችሁ፣ ቃላት ያጠረኝ ቪዲዮ ነው ይሄ ፊልም ማለት ነው። በቃ ምንም ምንም በቃ ደስ የሚሉ ማለት ነው። እና እንግዲህ ውድ ቤተሰቦች ሀይሙና ቡራ ዛሬ በአዲስ ቪዲዮ ይመጣሉ ብዬ አስባለሁ። ሰላሙን ያብዛላችሁ ቤተሰቦች።